ሀያኛው የኢትዮጵያ የብሔር ብሔረሰቦችና ሕዝቦች ቀንን ምክንያት በማድረግ የኢትዮጵያውያን ምክክር ቀን ሲምፖዚየም በሆሳና ከተማ ተካሂዷል። በሲምፖዚየሙ መክፈቻ ላይ ንግግር ያደረጉት የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር፣ ሀያኛው የኢትዮጵያ የብሔር ብሔረሰቦችና ሕዝቦች በዓል ታላቁ የኢትዮጵያ ህዳሴ ግድብ የተጠናቀቀበትና አዳዲስ ሜጋ ፕሮጀክቶች የተበሰሩበት ዓመት በመሆኑ በዓሉን ልዩ እንደሚያደርገው አንስተዋል። በዓሉ ብዝሃ ማንነት፣ ባህልና እሴት እንዲሁም የየአካባቢው ልምዶች እርስ በእርስ የሚተዋወቁበት ነው። ባለፉት 19 ዓመታት በኢፌዴሪ የፌዴሬሽን ምክር ቤት አስተባባሪነትና በክልሎችና በከተማ አስተዳደሮች አስተናጋጅነት በዓሉ መከበሩ ከፍተኛ ውጤት እንዲመዘገቡ ምክንያት ሆኗል። በተለይም አገራዊ ለውጡን ተከትሎ በተከበሩ በዓላት በህዝቦች ለረዥም ዘመናት ይዘውት የቆዩትን አብሮነትና ወንድማማችነት እንዲያጠናክሩ ከልዩነት ይልቅ አንድነት እንዲያጸኑ አስተናጋጅ ክልሎች ከፍተኛ የሆነ የገጽታ ግንባታና የኢኮኖሚ መነቃቃት እንዲፈጥሩ በህገ መንግስቱ በፌዴራል ስርዓቱ ዙሪያ ግንዛቤ እንዲያጎለብቱ ሰፋፊ ስራዎች ተሰርተዋል። ሀገራዊ ለውጡን ተከትሎ ክልሎች ራስን በራስ የማስተዳደር መብት መጎናጸፋቸውን ያነሱት አፈ ጉባኤው የዘንድሮ በዓል አስተናጋጅ የሆነው ማዕከላዊ ኢትዮጵያ ክልልም የዚህ ማሳያ መሆኑን ጠቁመዋል። የክልሉን ህዝብ የመልማት ጥያቄዎች ምላሽ ለመስጠት በተለይ በግብርና፣ በማዕድን፣ በኢንዱስትሪ፣ በኢንቨስትመንት፣ በቱሪዝም፣ በከተማና በገጠር ኮሪደር ስራዎች የተያዙ ፕሮጀክቶች በአጠረ ጊዜ ሰርቶ ማጠናቀቅ በተቻለበት ማግስት የሚከበር መሆኑና ማዕከላዊ ኢትዮጵያ ክልል ጀምሮ የመጨረስ ተምሳሌት መሆኑን ባሳየበት ወቅት ላይ ሁነን የምናከብረው በሆኑ የተለየ ትርጉም አለው። የማዕከላዊ ኢትዮጵያ ክልል ምክር ቤት አፈ ጉባኤ በበኩላቸው በዓሉ የእርስ በእርስ ትስስርን ለማጠናከር ትልቅ ሚና እንዳለው ጠቁመዋል የኢትዮጵያ ብዝሃነት ህብረ ቀለማት ጎልቶ የሚታይበት የአንድነትና የጥንካሬ ማሳያ ነው በዓሉ ንቃተ ህገ መንግስትና ፌዴራላዊ አስተሳሰብን ያዳበረ ማህበረሰብ ከመፍጠር ባሻገር የእርስ በርስ ትስስርና አንድነታችንን በማጠናከር በሀገሪቱ የወንድማማችነትና እህትማማችነት መንፈስ ለማጽረጽ እንዲሁም በሕዝቦች መካከል ዘላቂና ሰላም ልማት ለማረጋገጥ ጉልህ ድርሻ ያለው ከመሆኑም በላይ የሀገራችን ባህል፣ ቋንቋ፣ ታሪክ፣ እሴቶች ተጠብቀውና ለምተው ለትውልድ እንዲሻገሩ ለማስቻል ትልቅ ሚና አለው ከዚህም ባለፈ በዓሉ የየአካባቢው ባህልና እሴቶች የሚተዋወቁበት ሲሆን የኢትዮጵያን ብዝሃ ገጽታ በሁለንተናዊ መልኩ የሚተዋወቅበት ነው እጅ ለእጅ ተያይዘን የሀገራችንን ብልጽግና ጉዞ ወደማይቀለበስበት ደረጃ የምናደርስበት ህብረ ብሔራዊ ሆነን የምንደምቅበት ኢትዮጵያዊነታችን ልዩ መገለጫ ነው የብሔር ብሔረሰቦችና ህዝቦች ቀን በዓል የየአካባቢያችንን የስራ በዓል የምንገልጽበት የማህበረሰባችንን ታሪክ የምናወሳበት የሀገር በቀል የዳኝነት ስርዓታችንን የምናሳይበት የመተጋገዝና የመረዳዳት ወግን ወግና ልማዳችንን የምናስቀጥልበት ባህላዊ ክዋኔ ሙዚቃ እያዋዛን ለዓለም የምናስተዋውቅበት የጋራ መድረካችን ነው። በሲምፖዚየሙ የክልል ርዕሳነ መስተዳደሮች የፌዴራል ከፍተኛ አመራሮችና ሌሎች ጥሪ የተደረገላቸው እንግዶች ተሳትፈዋል።